ሰላም ሰላም በሀገራችንና በመላው ዓለም የምትገኙ መድፈኛ ቤተሰቦቻችን የአርሰናል ዞን ቤተሰቦች አርሰናላዊያን የአርሰናል ደጋፊዎች ከሶስት ከአራት ቀን መጥፋት በኋላ ተመልሰን መተናል። ቤተሰቦቻችን ከአቅም በላይ የሆነ ችግር ስላጋጠመን ነው። በተቻለ መጠን እንግዲህ ወደ እናንተ ለመድረስ ጥረት እያደረግን እንገኛለን። ዛሬ ከክሪስታል ፓላስ ጨዋታ በፊት የወጡ አዳዲስ መረጃዎችን ወደ እናንተ እያጋራን እንደዚሁም ደግሞ በአጠቃላይ በክለባችን ዙሪያ እንደዚሁም በእግር ኳስ ዙሪያ ምን እየተወራ ነው የሚለውን ነገር ከእናንተ ጋር ለመወያየት መጣን። እሁድ ምሳ ሰዓት ቤተሰቦቻችን አሁን በእኛ ሰዓት አቆጣጠር ኦልሞስት ለሰባት አምስት ጉዳይ አካባቢ ነው። ሁላችሁም እንግዲህ የተባረከ ሰንበት ይሆንላችኋል ብዬ አስባለሁ። አሪፍ ቀን ዛሬ እናሳልፋለን። ቡድናችን ትናንትና እንግዲህ ክሪስታል የብሬንትፎርድ ስራውን ሰርቷል። አርሰናል ዛሬ ክሪስታል ፓላስን በማሸነፍ ትልቅ ትልቅ ትልቅ ትልቅ እንግዲህ ሰሞኑን ያለውን መነቃቃት የዓመት በአርሰናል ደጋፊ ዘንድ ያለውን መነቃቃት እንግዲህ ያስቀጥላል ብለን እናስባለን። እየጠበቃችሁ ነው የነበራችሁ ስዋለው ካሳሁን ጆኔ መድፈኞቹ ሰኢድ ዳውድ መሐመድ እሸቱ ታሪኩ ኦርዶሼ ዳቦ ገመቹ ሞገስ አብተውና ጄሪ ካላፊዮሪ ጄሪ የሰላምነሽ ወይ እንዴናችሁ? ቤተሰቦቻችን ሄኒ ዝናቡ አካዙ ሁላችሁንም በጣም በጣም እናመሰግናለን ቤተሰቦቻችን ከአቅም በላይ በሆነ ምክንያት ጠፋል በቀደም ለመግባት ሞክረን ነበረ የኢንተርኔት ኮኔክሽን ጥሩ አልነበረም ዛሬ ደስ የሚል ዜና ይዘመተናል ጋብርኤል ማጋሌሽን በተመለከተ አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ቤተሰቦቻችን ከቡድኑ ጋር እንዳለ ነው ጋብርኤል ማጋሌሽ ከቡድኑ ጋር አብሮ እንዳለ ነው ያለ ማጋሌሽማ አይሆንም ቤተሰቦቻችን ያለማጋሌሽ አይሆንም ሄኒ ተክለ ወይኒ ተክሌ ሰላም ነው ወይ ቤተሰብ ሰላም ሰላም ብያለው አማኑኤል በላቸው ፒተር የመድፉ ቃላ ወርቅ አገኘው፣ በጣም በጣም ነው የማመሰግነው። ያለ ቢጋቢማ አይሆንም። ጋብሪኤል ማጋሌሽ ከቡድኑ ጋር እንዳለ አይተናል ቤተሰቦቻችን፣ መረጃዎች የወጡ ናቸው። ከቡድኑ ጋር አብሮ እንዳለ ነው። እኔም ለማየት እየሞከርኩ ነበር። እሱ በጣም በጣም አይ ቲንክ ጋብሪኤል ማጋሌሽን ከመከላከል አንጻር አለም እየፈለግነው ያለ ነው። ቡድኖች ደፍረውን እያጠቁን ስላልሆነ ጋብሬል ማጋሌሽን ለመከላከል ሳይሆን እየፈለግን ያለ ነው። ቤተሰቦቻችን ከማጥቃት አንጻር ከቆመ ኳስ ነው። ቤተሰቦቻችን እሱ ጋር ነው እንግዲህ ጋብሪኤል ማጋሌሽን እየፈለግነው ያለ ነው። በጣም በጣም በጣም አሪፍ ነገር ነው እየሰማን እያየን ያለ ነው። በጣም ደስ ብሎኛል። እኔ የተነቃቃ ስሜት ውስጥ ነው ያለሁት። ደስታ ሄኒ አቤሎ ሰኢድ አሊና መንክር ንጉሴ እንዲሁም አኬ በጣም በጣም ነው የማመሰግነው። ሐሰን ሁሴን እና ኤምቢ ኦኬ፣ አህመድ አህመድ ከሳኡዲ በጣም ነው የማመሰገነው። ገኒን ፎር ግሬተርስ ደመላሽ ከማልና አንድሪስ በጣም በጣም ነው የማመሰግነው። ቤተሰቦቻችን ጋብሪኤል ማጋሪሽ ከቡድኑ ጋር እንዳለ አሁን የአርሰናል ውስጥ አዋቂዎች መረጃ እያጋሩ ነው ያሉት። ቤተሰቦቻችን ጋብሪኤል ማጋሪሽ ከቡድኑ ጋር አለ። ቡካዮ ሳካ ከቡድኑ ጋር አለ። ምንም የሚያሳስብ ነገር የለም። ምንም የሚያሳስብ ነገር የለም። ቤተሰቦቻችን እንግዲህ በጣም ትልቅ ይቅርታ። ሰሞኑን ቤት እየቀየርን ስለነበረ ነው፣ የኢንተርኔት ኮኔክሽናችን ጥሩ አልነበረም። በስንት መከራ ለመግባት ሞክረ ነበረ፣ ቀደም አልተሳካም። የውጤት ግምታችን በቴሌግራም ግሩፕ ላይ አስቀምጡ፣ በቴሌግራም ግሩፕ ላይ አስቀምጡ። በተቻለ መጠን ለአንድ ለአራት ለአምስት ሰዎች ካርድ እንሞላለን። ቤተሰቦቻችን ለአምስት ሰዎች የመቶ ብር ካርድ እሞላለን፣ ከእናንተ ከቤተሰቦቻችን የተበረከተልን ነውና እሱን እንሞላለን። የውጤት ግምታችሁን በቴሌግራም ግሩፕ ላይ አስቀምጡ። ቤተሰቦቻችን አስቀምጡ። የቴሌግራም ግሩፓችን ላይ ግምታችሁን አስቀምጡ። ስልክ ቁጥራችሁንም አስቀምጡልን። ለአምስት ሰዎች ኦኬ፣ ለሶስት ሰዎች ካርድ እንሙላ፣ ለሁለት ሰዎች ቲሸርት እንሸልም አለን። ቲሸርትም ቲሸርትም ስላለ እንሸልማለን። ቤተሰቦቻችን እንግዲህ እንቀጥላለን። እንቀጥላለን ቤተሰቦቻችን ዛሬ ቢጋቢ ከብሩኑ ጋር እንዳለ መረጃዎች እየወጡ ነው ያሉት። በጣም በጣም በጣም ደስ ብሎኛል። የጋብሪኤል ማጋሊሽ መኖር ቀላል ነገር አለም። ጋብሪኤል ማጋሊሽን እኛ የአርሰናል ደጋፊዎች ከመከላከል አንጻር አለም። ጋብሪኤል ማጋሊሽን የምናስበው ከማጥቃት አንጻር ነው፣ ከቆመ ኳስ አጠቃቀም አንጻር ነው እያሰብን ያለ ነው እና አሪፍ ነው። ጋብሪኤል ማጋሊሽ ከቡድኑ ጋር እንዳለ እየተነገረ ነው። ዛሬ የሶስት ነጥብ የግድ ነው ማለት ይቻላል ቤተሰቦቻችን። ዛሬ ሶስት ነጥብ የግድ ነው። በአጠቃላይ ከጨዋታው በፊት የሚወጡ መረጃዎችን ለማየት የሞከርኩኝ ነበረ። ክሪስታል ፓላሶች የተለያየ ነገሮች ሊኖሩ ይችላሉ። ምንም በኤምሬትስ ነው የምንጫወተው። ያለንን የባለፉት ሪከርዶች ብያ አስገብቷቸው አላስገባቸውም ብያ፣ እስቲ እኔ ካለ ልፈልገው ከዚህ በፊት የነበሩንን ሪከርዶች ከክሪስታል ፓላስ ጋር ያለንን ሪከርድ ከክሪስታል ፓላስ ጋር ያለን ሪከርድ ያው የመጨረሻ ጨዋታችንን በኤምሬስ እናደርግ ታስታውሳላችሁ። ሁለት እኩል ነው ወጣ። ነው ለዜሮ እየመራ ሁለት እኩል ወጣ ነው። በጨዋታ በዛ ጨዋታ ትልቁ ልዩነት ፈጣሪ የነበረው ኤብሬች ኤዜ ነው። በነገራችን ላይ ዛሬ እንግዲህ ኤብሬች ኤዜ በተቃራኒ የቀድሞ ቡድኑን ይገጥማል። ቤተሰቦቻችን ይሄ ለኤብሬች ኤዜ ታሪክ ነው። ለእኛ ለአርሰናል ደጋፊዎች ግን ከታሪክም በላይ ዘንድሮ በጣም አርሰናልን ወደ ታላቅነት ማማ ላይ የታላቆች ታላቅ የምናደርግበት ዓመት ነው ያለ ነው አሰልጣኝ ሱፐር ሚኬል አርቴታ። በዚህ ጉዳይ ላይ የተዘጋጀንበት ሰፊ ፕሮግራም አለ። በነገራችን ላይ ነገ እንደ እግዚአብሔር ፍቃድ ይዘን እንመጣለን። በጣም አስገራሚ አስገራሚ ሀሳቦች መጥተዋል። በነገራችን ላይ አርሰናል ቤት ውስጥ የግርግር ተጫዋቾች ይበዛሉ። ሚ ዴሊ ቴሌግራፍ ሳምዲን አዲስ ሀሳብ ይዞ ወጥተዋል። እሱ ጉዳይ ምንድን ነው? እስቲ ምንድን ነው ሀሳቡ? አርቴታ አርቆ እግር ኳስን ከአስር ዓመት በፊት አርቆ ሲመለከት የነበረው ሰው በቀደም ስለቆመ ኳስም እያወራ ነበር። በነገራችን ላይ እና በጣም በሚገርም መልኩ ነው አርቴታ እንግዲህ እግር ኳስን በተለየ መልኩ እያሳየን ያለው። ትናንትና እንደተለመደው አርንስሎት በዚህ ልጅ እንግዲህ ትልቅ መስዋዕትነት ከፍሏል። ትልቅ መስዋዕትነት የከፈለው እኔ አርን ስሎት ማለት የስሎት አውት የሚለው ነገር በጣም ናፈቀኝ፣ እውነት ለመናገር ማለት ነው። በአጠቃላይ እኔ ነገሮችን ለማየት የሞከርኩኝ ነበርና ጨዋታውንም ቁጭ ብለን እያየን ነበር ግን ሄት ዎቺንግ ይሉታል ፈረንጆቹ። ሄት ዎቺንግ ማለት ቋጠሮ በሉት እንግዲህ፣ ስንቋጥር ነበር። ቋጠሯችን ትናንትና በጣም የተሳካ ነበረና እኔ በጣም ነው ደስ ያለኝ። በረንጅ ፈርዶች የጌም አፕሮቻቸው የተጫወቱበት መንገድ፣ ኦልሬዲ ሰውየው ሚዲያ ላይ ወጥቶ በጣም በሚገርም መልኩ የቆመ ኳስ አንችልም፣ ኳስ በአየር ሲሆን ይከብደናል ምናምን ነገር ማለቱ ቲሞች ልክ ያው ቬንገርን አስታወሰን እንዳሉት ነው የሚመስለው በነገራችን ላይ እና ድሮ ታስታውሳላችሁ አርሰን ቬንገር በዚህ መልኩ ቲሞችን ክሪቲሳይዝ ያደረጉ ነበረ። ከዛ ደግሞ ቲሞች በዛ መልኩ በዛ ጫወት መንገድ ነበር የሚመጡት። በነገራችን ላይ ቤተሰቦቻችን ይሄ ለአርሰናል በጣም ትልቅ ትልቅ ትልቅ ፈተና ነበረ፣ ትልቅ ፈተና ነበረ። ዘንድሮ አርኔ ስሎት እዚህ ወጥመድ ውስጥ የገባ ይመስላል። ተጋጣሚ ቡድኖች በቆመ ኳስና ኳስ ባየር አልቻንም፣ ከአቅማችን በላይ ሆኑብናል ሲል ነበረ። እሱን ነገር ይዞበት መጥቷል ቤተሰቦቻችን እሱን ነገር ይዞበት መጥቷል። እኔ እየናፈቀኛለሁ አሁን ስሎት አውት የታለ ነው እኔ አርቴታ አውት ሲል የነበረ ጠቅላላ አሁን ሚዲያው ሲያራግብ የነበረው ስሎት አውት የሚለው የት አለ? አራት መቶ ሀምሳ ሚሊየን ፓውንድ ወጥቶብህ ቡድን ተገንብቶ ተሰጥቶህ ያንን ቡድን ሜዳ ላይ በተከታታይ አራት የፕሪሚየር ሊግ ጨዋታዎች እንዲሸነፍ ማድረግ ይሄ ትልቅ ክራይም ነው። እኔ እውነት መናገር ማለት ነው ምንም ነገር ቢባል ማለት። እኔ አንዳንድ ጊዜ በጣም ነው የሚገርመኝ ቤተሰቦቻችን። አንድ የሊቨርፑል ደጋፊ ያጋራው ነገር ላሳያችሁ ቤተሰቦቻችን አንድ የሊቨርፑል ደጋፊ ያጋራው ነገር አጋራ እንትን ልበላችሁ። ሰንደርላንድ አለ ሰንደርላንድ ዘንድሮ ከታችኛው ዲቪዚዮን የመጣ ቡድን ነው። ወደ ፕሪሚየር ሊጉ ዘንድሮ ነው ያደገው። ትናንት ቼልሲን ከገጠመው ቋሚ አስራ አንድ አሰላለፍ ውስጥ ሰባቱ የሰንደርላንድ ተጫዋቾች አዲስ ናቸው። አዲስ ናቸው ልብ በሉ። እኛ አገር ያለ በጣም አንድ ታዋቂ በቀቀን የሊቨርፑል ስኳድ እንደ አዲስ እየተገነባ ያለ ነው፣ ለዛ ነው በትራንዚሽን ላይ ስላለ ነው ብሎ ሲናገር ነበረ። ከሰንደርላንድ በላይ ትራንዚሽን ውስጥ ያለ ያለ ቡድን እንደኔ አይገባኝም። ቤተሰቦቻችን ከታችን የመጡት ከአስራ አንዱ ተጫዋቾች ሰባቱ፣ ቋሚ አሰላለፍ ውስጥ ያሉት ሰባቱ አዳዲስ ተጫዋቾች ናቸው። በብዛት ፈረንሳውያን፣ ከሌላ ሊግ የመጡ ተጫዋቾች ናቸው። ይሄ ቡድን ግን ትናንትና ቼልሲን አሸንፎ በደረጃ ሰንጠረዥ ሁለተኛ ተቀምጠዋል። ታዲያ እንዴት ነው ለሊቨርፑል ለሰንደርላንድ የሰራው ስኬት ለሰንደርላንድ የሰራው ትራንዚሽን የተሳካው ትራንዚሽን እንዴት ነው ለሊቨርፑል ሊከብደው? እየቻለው በጣም የሚገርም ነገር ማለት ነው። ምክንያቴ የእናቴ መቀነት አደናቀፈኝ አይነት ነገር በጣም ብዙ ምክንያቶች ሲደረድሩ እየሰማን ስለነበረ ማለት ነው። የሊቨርፑል ደጋፊዎች ናቸው ይህን እያጋሩ ያሉት የሊቨርፑል ደጋፊዎች ቡድናቸው በጣም ደካማ እንደሆነ ያውቁታል፣ በነገራችን ላይ ሜዳ ላይ በጣም ደካማ እንደሆነ እያዩት ነው። ሰውየው ታክቲካሊ በጣም ዊክ ነው። ቲሙ ፊዚካሊ በጣም ደካማ ነው። በነገራችን ላይ ፊዚካሊ ሲባል የሰውነት የፍሬም የሰውነትን ስትራክቸር ይሄ ቁመት ማጠር መርዝ ምናምን የሚያዩ ሰዎች አሉ። በተለይኛ ሀገር በእነዚህ አይነት ደረጃ ትንተና የሚሰጡ ሰዎችን እየተመለከተ ነው። እንደሱ አይደለም። በነገራችን ላይ ማርቲን ዙበሜንዲ በሰውነት አቋሙ ግዙፍ የሚባል አይደለም፣ ነገር ግን ኳሶችን የሚቀማበት ቴክኒክ፣ ሰውነቱን የሚጠቀምበት ከመከላከል አንጻር፣ ከማጥቃት አንፃር፣ አጠቃላይ ኳስን ከማደራጀት አንፃር ትልልቅ ከሚባሉ ተጫዋቾች አይታችኋል። ባለፈው ከኒውካስል ጋር እነ ዳንበርንን እነ ጆሊንተንን ከአየር ላይ ዘሎ ከነሱ ኳስ ሲነጥቅ ማለት ነው። እና ፍሬም ስትራክቸር አይደለም በነገራችን ላይ ሲስተም ነው። ሰውየው ተጫዋቹ ያንን ነገር የሚጠቀምበት መንገድ ነው። እና ትናንትና አርንስሎት ዱዌልሶችን ማሸነፍ አንድ አልቻንም፣ ሰከንድ ቦሎችን እንድቀማ ነበረ። በጣም ቸክት ከብዶን ነበር አለ። ነገር ግን ከፊዚካል አንፃር አይደለም፣ ቤተሰቦቻችን ነገሮችን እያየ ነበረው። አጠቃላይ ቲሙ በዚህ ደረጃ የተዘጋጀ ስላልነበረ ነው። እና ትናንትና የአርንስሎት ናይትሜር የነበረው ይሄ ልጅ ነው። በጣም የሚገርም ልጅ ነው፣ በነገራችን ላይ ጨዋታው ላይ የነበረበት መንገድ በጣም የሚገርም ዝ አሜዚንግ ነው። እና በአጠቃላይ አርንስሎት ያለበት ቫይብ ጥሩ ቫይብ አይደለም። ስሎት አውት የሚለው ነገር በጣም እየናፈቀን ነው። የእርገን ክሎፕን ቡድን አምና ተረክቦ ዋንጫ እንዳነሳ ሁላችንም እናውቃለን፣ ማንም ያውቃል። እኔ አሁን ዛሬ እየሰማሁት ነበር በቀቀኑ በነገራችን በጣም አምነ የሱ ቡድን ነው ዋንጫ የበላው አይደለም፣ እናውቃለን። በነገራችን ላይ እኔ በጣም የሚገርመኝ ነገር ልብ በሉ ቤተሰቦቻችን፣ የርገን ክሎፕ የሰራውን ቡድን ተረክቦ አርነ ስሎት ዋንጫ አነሳበት። ልብ በሉ ያንኑ ቡድን ማለት ነው። አርቴታ ከሲቲ ወይም ደግሞ ከጋርዲዮላ ስር ሰር መጥቶ አርሰናል ቤት ውስጥ የሆነ ጨዋታ በሚጫወትበት ወይም ደግሞ የሆነ ታክቲኮችን ኢምፕሊመንት ለማድረግ ሲሞክር ከጋርዲዮላ ኮፕ የተደረገ ነው ይባላል ነገር ግን ክሎፕ ዋንጫ ያነሳበት ቡድን ይቅርታ፣ ስሎት ዋንጫ ያነሳበት ቡድን ግን የክሎፕ ቡድን አይደለም ተብሎ ይነገረናል። አያችሁት ፋላሲው ልብ በሉ። ክሎፕ የሰራውን ቡድን ተረክቦ ዋንጫ ሲያነሳ፣ ስሎት የራሱ ቡድን ነው የስሎት ቡድን ነው የክሎፕ ቡድን አይደለም ይባላል። አርቴታ ደግሞ የሆነ ነገር ታክቲክ ሜዳ ላይ በሚተገብርበት ሳት ደግሞ ይሄ እኮ ጋርዲዮላ ምናምን ነገር ይባላል። ልብ በሉ። ይሄ ሰው ይሄ ሰው ጠርጥሩት። ቤተሰቦቻችን ለማንኛውም ጋብርኤል ማጋሌሽን በተመለከተ የሚሰሙት ነገሮች በጣም ደስ የሚሉ ናቸው። ጋብርኤል ማጋሌሽ ከቡድኑ ጋር አብሮ እንዳለ ነው እየተነገረ ያለው ቤተሰቦቻችን። ይሄ ለአርሰናል ደጋፊዎች ትልቅ ቦነስ ነው፣ ትልቅ ቦነስ ነው። ከቡድኑ ጋር አለ። አንዳንድ መረጃዎችን ለማየት እየሞከርኩኝ ነበር ቤተሰቦቻችን። ከቡድኑ ጋር አብሮ እንዳለ ነው መረጃዎች የሚያሳዩት ማለት ነው። እየተቀባበሉትም ያሉት እሱን ነገር ነው እየተቀባበሉት የአርሰናል ደጋፊዎች እየተቀባበሉት ያለውት ነገር እሱን እንደሆነ ነው እያየን ያለ ነው ማለት ነው። እና ጋብሬል ማጋሌሽ ከቡድኑ ጋር እንዳለ ነው እየተነገረ ያለው ማለት ነው። ከቡድኑ ጋር አለ። ቡካዮሳካን በተመለከተም የተለያዩ ነገሮች እየተወሩ ነበረ። ትሬኒንግ ላይ ተጫዋቹ ስላልታየ ብቻ ከቡድኑ ጋር እንደሌለ ተደርጎ ሲወራ ነበር ቤተሰቦቻችን። ቡካዮሳካም አለ፣ ጋብሬል ማጋሌሽም አለ። አሁን እያየሁ ያለሁት መረጃ ይህንን ነው ከቡድኑ ጋር እንዳለ ነው እየተነገረ ያለው ቪዲዮችን ለመየት ለማየት እየሞከርኩኝ ነው። ቪዲዮች ከወጡ ቶሎ ቴሌግራም ቻናል ላይ እናጋራለን። በተለይ ደግሞ አርሰናል ቤት ውስጥ የተለመደችው ነገር አለች። ከሆቴል ወደ ኤምሬትስ የሚደረገው ያቺ የእግር ጉዞ ላይ በደንብ ተጫዋቾቻችን የምንመለከትባት ነች እና እዛ ላይ ያለውን ነገር በደንብ አሳያችኋለሁ ካለ ቴሌግራም ላይ ለመልቀቅ ሞክራለሁ። ቤተሰቦቻችን በአጠቃላይ ዛሬ አሰልጣኝ ሱፐር ሚካኤል አርቴታ ይዞት ይገባል ተብሎ የሚጠበቁ አሰላለፍ በተለያዩ የአርሰናል ደጋፊዎች የተቀመጡ ነገሮች አሉ። እኔ አይ ቲንክ ኤዜን በግራ መስመር ያስገባዋል በትሮሳር ቦታ ያጫውተዋል ዛሬ ሚኬል ሜሬኖን ይጠቀማል የሚል እምነት ያለኝ እንግዲህ ጋብሪኤል ማጋሌሽ ከቡድኑ ጋር እንዳለ ነው የተነገረ ያለው። ጋብሪኤል ማጋሌሽ የምናስገባው ከሆነ ኢንካፒ ካላፊዮሪ አልፎ ኢንካፒ በግራ መስመር ይጫወታል ነው። የተለያዩ አሰላለፎች ናቸው ያሉት። አንድ ሁለት ሶስት አሰላለፎችን አይቻለው። ስኬሊ፣ ሙስኬራ፣ ሳሊባ፣ ቲምበርዝ፣ ወሜንዲ፣ ራይስ፣ ኤዜን ኤዜን እንግዲህ ከሁለት ስምንት ቁጥሮች አንዱ ወይም ደግሞ ይሄ ፎርስ ናምበር ቴን አይነት ሚና ተሰጥቶት ይጫወታል የሚል ነገር ነው ያለው ቤተሰቦቻችን ሌላኛው እንግዲህ ሶስተኛው አሰላለፍ ደግሞ ይህን ይመስላል አሁንም ማርቲኔሊ በግራ ዜ ማን ሜዳ ላይ ነው ሶስቱ የሚያስቀመጡት እኔ ግን ዛሬ እንግዲህ በእኔ እምነት ብረች ዜ በግራ መስመር ቢሰለፍ በጣም የተሻለ ነው ትናንትና አንደር ትዌንቲ ዋን እነ ማክስ ዶማን እና ማርሊ ሳልሞን አልተጫወቱም እነዚህ ሁለቱ ተጫዋቾች ከቡድኑ ጋር አልነበሩም እና ዛሬ ከቡድኑ ጋር ሊካተቱ ይችላሉ የሚልም ግምት አለ በነገራችን ላይ ዛሬ ከቡድኑ ጋር ሊካተቱ የሚችላሉ የሚል ግምት አለ ከዚህ ውጭ መረጃዎችን ለማየት እየሞከርኩኝ ነው በተቻለ መጠን ጋብሪኤል ማጋሌሽን በተመለከተ የአርሰናል ሩቲን አለ የአርሰናል ተጫዋቾች ከሆቴል ወደ ኤምሬትስ በሚሄዱበት ሳ ላይ በእግር ነው ጋርዶች ምናምኖች አሉ በጋርዶች ታጅበው በእግር ነው የሚሄዱትና እዛ ላይ ቪዲዮ ከተለቀቀ ለማየት እሞክራለሁ ከእናንተ ጋር እያወራል የሚመጣ ከሆነ አጋራችኋለሁ ቤተሰቦቻችን ዛሬ በጣም ትልቅ ጨዋታ ነው ለኛ ክሪስታል ፓላስ ጋር ማለት ነው። እያንዳንዱ ጨዋታ በነገራችን ላይ መስት ዊን ጌም ነው በነገራችን ላይ ልክ እንደ ዋንጫ እንደ ካፕ ፋይናል ነው የምንጫወተው ማለት ይቻላል። ኤክስፔክቴሽኑ የቲሙን ኤክስፔክቴሽን በጣም ሰቅለውታል። በነገራችን አሁን እኔ በጣም የማልስማማው ነገር ጥቅምት ላይ ስለ ዋንጫ መወራት አለበት ብዬ አላምንም። ታስታውሳላችሁ አምና ጥቅምት ላይ መስከረም አጋማሽ ምናምን አካባቢ ላይ ነው ስለ ዋንጫ ሲያወሩብን የነበረው። አሁንም ጥቅምት ላይ ሊቨርፑል እንደተሸራተተ ሊቨርፑል እንዳከተመለት ምናምን ብናሸንፍ የሚኖረን ነጥብ ልዩነት ሰባት ነው። ቤተሰቦቻችን ይሄ በጣም ትልቅ እንደ ትልቅ ነገር ሊወራልን አንፈልግም። በነገራችን እኔ ሊቨርፑል ከዋንጫ ፉክክር ወጥቷል ብዬ መናገር አልፈልግም። አርሰናልም ዋንጫ ያነሳል ብዬ መናገር አልፈልግም። የዚህን ያክል እግር ኳስን እንደማያውቅ ሰው ሊነግሩ፣ ማንም ሰው እንዲነግረኝ አልፈልግም። አርሰናል እኔ አሁን ለምሳሌ ጂሚ ካራገር ብዙ ነገር እያወራ ነው። በነገራችን ላይ ይህ ዓመት የእኛ ትራንዚሽን ዓመት ነው፣ ለዚያም በጣም አሁን አርሰናልን በጣም ፈተና የሚሆንበት አርሰናል ዋንጫ ያነሳል፣ ነገር ግን የአርሰናል ትልቁ ፈተና ሊቨርፑል ሳይሆን አርሊንግ ሀላንድ ነው እያለን ነው። እኔ በጣም የሚገርመኝ ነገር ልብ በሉ፣ ከቡድን ወደ ተጫዋች እየወረዱ ነው እነዚህ ሰዎች። ታስታውሳላችሁ ጨዋታ ማሸነፍ ምንድን ነው ዋንጫ ማንሳት ሲያቅተን እና ጨዋታዎችን ማሸነፍ ሲያቅተን ሲነግሩን የነበረው ሶስት ነጥብ ማሳካት የማይችል በጣም ዊክ ሜንታሊቲ ያለው ደካማ ቡድን ነው ያሉ ሲነግሩን የነበረው ማለት ነው። ቤተሰቦቻችን የጠቅላላ እዛም ሀገር ያለው እኛም ሀገር ያለው በቀቀን ሚዲያ የምንለው ደግሞ ነጋሪ ሚዲያ ጠቅላላ የምንለው ሲነግሩን የነበረው ይንን ነው። በቤተሰቦቻችን አርሰናል ጨዋታዎችን ማሸነፍ የማይችል የዋንጫ ቡድን እንዳልሆነ ሲነግሩን ነበረ። አሁን ደግሞ ማሸነፍ ስንጀምርና አካሄዳችን ምናምን ነገር ትንሽ ጠንከራ ያለ በጣም ኮስተር ያለ አካሄድ ሲሪየስ መሆናችንን ሲያዩ ደግሞ የምናሸንፍበትን መንገድ መተቸት ጀምረዋል። የቆመ ኳስ ምናምን ሴት ፒስ ምናምን ማለት ጀምረዋል። ቤተሰቦቻችን ይ እናውቃችኋለን የአርሰናል ቀ በጣም ተፎካካሪ ተብሎ የሚታሰበው በዚህ ዓመት ሲጀመር ሊቨርፑል ከዛ በኋላ ሲቲ ነው፣ እናውቃለን። ዘንድሮ ለዋንጫ ተገምተናል። ለዋንጫ ከተገመቱት ቡድኖች ውስጥ አርሰናል፣ ሊቨርፑል እና ሲቲ፣ መጀመሪያ ሊቨርፑል ተቀመጠ፣ ቀጥሎ አርሰናል፣ ከዛ ሲቲ ነው የተቀመጠው። ከዛ ቼልሲ እያለ ይወርዳል። ቤተሰቦቻችን አሁን ሲቲ ሲመለከቱት እንደ ቡድን ሳይሆን እንደ ቡድን አይደለም ያለው ሀላንድ ነው ይዟቸው እየወጡ ያለው ስለዚህ ሲቲን ከማንሳት ይልቅ ሀላንድ ነጥለው የአርሰናል ትልቁ ስጋት ሀላንድ እስቲ በእግር ኳስ አለም አንድ ተጫዋች እንዴት ለአንድ ቡድን ሙሉ አመት የዋንጫ ስጋት ሊሆን ይችላል እርሊንግ ሀላንድ ቢጎዳ በሆነ ሰዓት ላይ ቢቆም ጎል ማግባት ቢያቅተው ምናምን ምንድን ነው ሊሆን የሚችለው አርሰናልስ አሁን ስለ ዋንጫ እያወራ ነው ያለው አሰልጣኝ ሱፐር ሚኬል አርቴታ ስለ ዋንጫ ነው የተናገረ ያለው ከዋንጫ ፉክክሩ የወጡ ቡድኖች አሉ ብሎ ተናግሯል ስለ ራሳችን ነው እያወራን ያለ ነው፣ ቤተሰቦቻችን። እና እኔ በጣም በእርግጠኝነት የምነግራችሁ ነገር ምንድን ነው፣ እኔ ሀላንድን የአርሰናል ስጋት ነው ምናምን ነገር አሁን በቀደም ዘአትሌቲክ ይዞት የወጣውን ጽሁፍ ቃል በቃል እኛ ሀገር ተርጉሞ ፕሮግራም ሰርቶበት አይቼዋለሁ። እኔ ፕሮግራም መስራቱ አይደለም ችግር ያለብኝ በነገራችን ላይ እንዴት የካራ ሀገርን ቃል በቃል ይዘህ ትመጣለህ? ነው አንተ የራስ እይታ እንዴት አይኖርህም? ከሰላሳ ዓመት በላይ እግር ኳስን ተመልክቻለሁ ተንትኛለሁ እያለ አንድ ሰው እንዴት አንድ ተጫዋች ለአንድ ቡድን ስጋት ይሆናል ብሎ ይናገራል? ይሄ ተጫዋች በሆነ ሰዓት ላይ ቢጎዳ የሆነ ነገር ቢያጋጥመው ምናምና ምንድን ነው ሊሆን የሚችለው የሚለውን ነገር እንዴት ነው መናገር የማይችለው? እንዴት ነው ማየት የማይችለው? እንዴት ነው ይህንን ሊያስረዳን የማይሞክረው? ብዙ ሰዎች ጭንብላቸው እየወለቀ እንደሆነ በግልጽ መናገር እንችላለን። ለማንኛውም የአርሰናል ትልቁ ስጋት ሀላንድ አይደለም። በነገራችን ላይ የዚህ ዓመት የአርሰናል የራሳችን የአርሰናል ትልቁ ስጋት ራሳችንን ብዬ ነው ማስበው። አርሰናል ለዋንጫ የተገነባ ቡድን ነው፣ ያስታውቃል። አካሄዳችን ወደዛ ነው። አሁን ስለ ዋንጫ ማውራት አንፈልግም ቤተሰቦቻችን፣ ነገር ግን ነገር ግን ወደዛ በምናደርገው ጉዞ ላይ አሰልጣኝ ሱፐር ሚኬል አርቴታ በያንዳንዱ ጨዋታ የሚወስናቸው ውሳኔዎች የሚያደርጋቸው ነገሮች ጠቅላላ የአርሰናልና ከሄድ ይወስኑታሉ ብዬ አስባለሁ ዘንድሮ ብዙ ነገሮቹ ትክክል እንደሆኑ እያየን ነው ቤተሰቦች በዚህ መልኩ ነው የምናወራው እኔ እዚህ ጋር አኪ በጣም ደስ የሚል ነገር ነው ያጋራኝ አኪ ምንድን ያለ እኔ አለ ሀላንድ የሚባል ቡድን አላውቅም ትክክል ሀላንድ የሚባል ቡድን የለ ማንቸስተር ሲቲ የሚባል ቡድን ያለው ቤተሰቦቻቸው ይልቁን ስለ ማንቸስተር ሲቲ በጣም እኔ አርሰናል የቆመ ኳስ ጥገኛ ነው ሲሉ፣ እንዴ ማንቸስተር ሲቲ እኮ የሃላንድ ጥገኛ ነው። በዚህ ጉዳይ ላይ ለምን አያወሩም? ለምንድን ነው የማይናገሩት? በነገራችን ጋርዲዮላ ማይንድ ጌሙን ጀምሮታል፣ ከአሁኑ ማለት ነው። ነገር ግን ለጋርዲዮላ ማይንድጌም ጌም አርቴታ መልስ እየሰጠ የሚኖርበት አመት ነው ብዬ አላስበም፣ ቤተሰቦቻችን እና በዚህ አመት የሆነ አርሰናልን እየሄዱበት ያለው መንገድ ልብ በሉ ሶስት ነጥብ ማሳካት የማይችል ማሸነፍ የማይችል የዋንጫ ቡድን አይደለም ብለው ሴተችሁት የነበረው ቡድን በጣም ሲሪየስ ሆኖ መጥቶ ባገኘው አጋጣሚ ጎሎችን እያስቆጠረ ማሸነፍ ሲመጣ ደግሞ የምናሸነፍበትን መንገድ ክሪቲሳይዝ ማድረግ ጀምረዋል። የቆመ ኳስ ምናምን ኖ። እኔ እንደዛ በቀደም አርቴታ የሰጣት መልስ ለዛች ሴት በጣም ደስ የሚል መልስ ነበር። በነገራችን ላይ እግር ኳስን ከክፍት ጨዋታና ከኦፕን ፕሌና ከሴት ፒስ አለ እግር ኳስን የማየው በተለየ መንገድ ነው ብሏታል። ትክክለኛ ነገር ነው። ነገራችን ላይ ትክክለኛ ነገር ነው። እግር ኳስ ከቆመ ኳስና ከዚህ ከክፍት ጨዋታ ምናምን ተብሎ አይደለም። እግር ኳስ ብዙ ኤሌመንቶች ብዙ ቫሪያብልስ አሉት። በውስጡ እነዛን ነገሮች ሜዳ ላይ ኢምፕሊመንት ማድረግ ነው። ትናንትና አርን ስሎት የተሸነፈበት አንዱ መንገድ ይሄ ነው። በቃ አለቀ። ይሄ ብሬንትፎርድ እየተጠቀምበት ያለው መንገድ ነው። በቃ ጎል ለማግባት ጨዋታዎችን ዶሚኔት ለማድረግ ጎል አስፈላጊ ነው። የጨዋታውን አጠቃላይ ዳናሚክስ ለመቆጣጠር ከተፈለገ ጎል ወሳኝነት አለው። ጎል ለማግባት የምትሄድባቸው መንገዶች በየትኛውም መንገድ ትክክል እስከሆኑ ድረስ ፋውል እስካልሆነ ድረስ እና እስከተቆጠረ እስከፀደቀ ድረስ፣ የትኛው ነው አጋጣሚ መጠቀም አለበት። ተቃራኒ ቡድን ደግሞ እነዚህ ተዘጋጅቶ መምጣት አለበት። አለቀ አለቀ። እና ሰሞኑን አርነ ስሎት ሲያለቃቅስ የነበረ ሲያለቃቅስበት የነበረው መንገድ ትናንትና ብሬንትፎርድ ደግሞታል። በረባርገው ደስን ያለኝ እውነት መናገር በጣም ነው ደስ ያለኝ ጮቤ የረገጥኩት በነገራችን ላይ እና እኔ በጣም ትልቁ አንድ በጣም ግራ የሚገባኝ ነገር ምንድን ነው? አንደኛ አንደኛ ማለት ነው ሊቨርፑል ትራንዚሽን ላይ እንዳለ የሚነግሩን ሰዎች እኛ አገር ያሉት በቀቀኖች ናቸው፣ በነገር እንዲሚሉት እንጂ የሊቨርፑል ደጋፊዎች አቁታል። ትናንትና ቼልሲን ያሸነፈው የሰንደርላንድ 11 ምርጥ 11 ቋሚ አሰላለፍ ውስጥ ማለት ነው ሰባቱ አዳዲስ ተጫዋቾች ናቸው። ቤተሰቦቻችን ሰባቱ አዳዲስ ተጫዋቾች ናቸው። ስለዚህ ትራንዚሽን ላይ ያለው ልብ በሉ ሊቨርፑል አራት ያስፈርመው ያስፈረመው የቋሚ ተጫዋች ማለት ነው አራት ያስፈርመው ከአራቱ ትናንትና በቋሚ አሰላለፍ ውስጥ ገብቶ የነበሩት ሁለቱ ናቸው። ቨርዝና ኤክቲኬ ናቸው እና ኬርኬዝ ሶሪ ሶስቱ ማለት ነው። በቃ ሌላ ማንም የለም። ይሄ ቡድን ትራንዚሽን ላይ ነው ያለው ይነግረን ነበረ እኛ ሀገር ያለው ሰው ማለት ነው። ኢቨን የጆታን ሞት ሀሳቡም ሲነግረን ነበረ። ሰንደርላንድ ግን ትራንዚሽን ላይ አይደለም ያለው ማለት ነው። ነገር ግን በደረጃው ሰንጠረች ሰንደርላንድ ሁለተኛ ተቀምጧል። ሊቨርፑል ደግሞ ያለበት ትልቁ ነገር ግን እኔ ማንሳት የፈለግኩት ምንም ማሸፋፈን ምናምን ነገር የሆነ ኤክስኪዞችን ማብዛት ምክንያቶችን መደርደር አያስፈልግም። የሊቨርፑል ደጋፊ እንደሆነ ብዙ ነገሮች ያስታውቃሉ። የሚናገርበት መንገድ፣ ዲፌንድ የሚያደርግበት መንገድ ምናምን ነገር ቀደም እንዳልኳችሁ ነው። አርንስሎት የእርገን ክሎፕን ቡድን ተረክቦ በመጣበት ዓመት ዋንጫ በሚያነሳበት ሰዓታ ያ ቡድን የስሎት ቡድን ነው ተባለ። አሰልጣኝ ሱፐር ሚኬል አርቴታ ግን ከጋርዲዮላ የሆነች ነገር የወሰዳትን ነገር ሜዳ ላይ ኢምፕሊመንት ሲያደርግ ያው የጋርዲዮላን ጠቅላላ ኮፒ ያደረገ ብሎ ደግሞ ራሱ ሲናገር እንሰማዋለን። ፕሮግራምን ሰርቶበት አይተናል ቤተሰቦቻችን ለማንኛውም በጣም በእርግጠኝነት የምነገራችሁ ነገር ዘንድሮ አሰልጣኝ ሱፐር ሚኬል አርቴታ በቀደም የተናገረው ነገር አለ። አርሰናል ትልቅ ቡድን ነበር፣ ለማርካ ነው ይሄን ነገር ያለው። ነገራችን አርሰናል ትልቅ ቡድን ነው አለ። ለእኔ በዓለም ላይ እንደ አርሰናል ያለ ትልቅ ቡድን የለም ነው ያለው። ይሄን ትልቅነት ደግሞ ዘንድሮ ዋንጫዎችን በማንሳት እናረጋግጫለን ነው ያለው። አለቀ። ይሄ ዓመት ለአርቴታ ሜክ ኢት ኦር ብሬክ ኢት የሚባለው ዓመት እንዳለ ለራሱ ያስቀመጠው ነው። መነገራቸን በተደጋጋሚ የምናገረው ነገር የክሮንኬ ቤተሰቦች እንዲያሉ እንዲያሉ ምንም የሚሉት ነገር የለበት። ቤተሰቦቻችን ትልቁ ነገር ግን አርቴታ ለራሱ ያስቀመጠው ነገር አለ። ቤተሰቦቻችን አርቴታ ለራሱ የቲሙ ተጫዋቾች አጠቃላይ እስኳዱ ለራሱ ቸው ይህ ዓመት ለእኛ የዋንጫ ዓመት ነው ብለው ያስቀመጡት ነገር አለ እና በዚህ ጉዳይ ላይ የራሳችን ለራሳችን ያስቀመጥነው ታርጌት አቺቭ ለማድረግ እንንቀሳቀሳለን እንጂ እንትና እንደዚህ ያለ እንትና እንደዚህ ያለ ምናምን ነገር። አንዳንዴ ሁለተኛን እንደ ዲዛስተር ሲነግሩን የነበሩ ሰዎች ሁለተኛም የሚናፍቁ ቡድኖች እንዳሉ እናውቃለን። ሁለተኛን ሚስ የሚያደርጉ ማለት ነው። በዚህ ጉዳይ ላይ ያው መመለስበት ነገር ይኖራል። ትናንትና ማንቸስተር ዩናይትድ ከብራይተን የነበረውን ጨዋታ ያው ሙሉን ጨዋታ ተመልክተነዋል። ሁላችንም አብዛኞቹ ተመልክተነዋል ማለት ይቻላል። እና በጨዋታው ላይ ትልቅ ብልጫ እንደነበረ ምናምን ነገር ስንመለከት ነበር። ስናይ የነበረው ነገር ይመስላል የጎልድ ስኮሩ ምናምን ስንመለከት እና ማንችስተር እስከ ሰባኛው ደቂቃ ሶስት ለዜሮ እንኳን ቢመራ በኤክስጂ ደረጃ በአጠቃላይ ሙከራ ምናምን በጣም ደካማ ነበር እና ከሶስት ለዜሮ ሶስት ያደረጉበትን መንገድ እንዴት ላያቸው ላይ ምናምን ነገር በቃ ሊጸዳዱ ምንም አልቀራቸው ቤተሰቦቻችን አይታቸዋል